ሰላም እግዚአብሔር ከሁላችን ይሁን። ውዴ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝብት ይበል። ይህ ሴት ዩትዩብ ነው። ሴት ዩትዩብ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰቡ ሆኖ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ጉዳይ ሳኡዲ አረቢያን ለምትኖሩ እህት ወንድሞቻችን ጥንቃቄ አድርጉ። በጣም ከባድ ከባድ ተፍትሽ ተነስቷል። እንግዲህ ያው አረብ እና ሀበሻ በተጠሉበት ጊዜ ያው ሀበሻው አረቡን ገሎታል እና በጣም በጣም ከባድ ፍተሻ ነው የተነሳው። ጥንቃቄ አድርጉ በተለይ ወንዶች ማለት ነው። ሴቶች እንግዲህ ብዙ ጊዜ እቤት ውስጥ ስለምንቀመጥ እንትና ብዙ አያገኙንም እና ወንዶች ግን ራሳችሁን ጠብቁ ራሳችሁን ጠብቁ። እዛ ሀገር እንግዲህ አንድ ሀበሻ ሲያጠፋ ሁሉንም ባድማ ነው የሚይዙት እና በገኛችሁት መጠን ራሳችሁን ጠብቁ። ወጣ ወጣ ከማለት ትንሽ ቆጠብ በል ረጋ እስከሚል ድረስ ያው እንግዲህ ያው ሁላችንም እንደምናውቀው ሳውዲ ላይ አንድ አበሻ ስህተት ቢሰራ ሁሉም ሆ ብሎ ነው የሚነሳው። ግን ያው እነሱም እኮ ብዙ ይገላሉ በእኛ በእህት ወንድሞቻችን በጣም ብዙ ወንድሞቻችን እና በዚህ በህገ ወጥ ስራ በሚል ብዙ ብዙ ወጣቶች አልቀዋል። በእነሱ ለመሸሽ በሚያመልጡበት ጊዜ ያው እየተኮሱባቸው ብዙ ሞተዋል እና ግን ያው እነሱ እነሱ ሀገር እስከኖርን ድረስ ህግ እያከበርን እንኑር፣ ህጋቸውን አክብረን እንኖር። ደግሞ ስንት ምስኪን የሚሰራ ስንት ሰርቶ መለወጥ የሚፈልግ ስንት በቃ በጣም በቃ በጣም ብዙ እንትን አለ። ብዙ ነገር አለ። ብዙ ነገር ሸሽተው የሚኖሩ እህቱ ወንድሞች ስላሉ ለእነሱ ጤንቅ አንሆን ባካችሁ፣ በምትችሉት አቅም ትዕግስት እንዲኖረን አድርጉ። ግን ያው በጣም እነሱ ትዕግስት ይፈታተናሉ። እርግጥ በጣም ነው የራሱ አንዳንድ ጊዜ በጣም እዚህ ድረስ ነው ንቅ ግን በቃ በተቻለ መጠን ፈጣሪን እየተማጸንን ጾሎት እናደርግ። እግዚአብሔር አምላክ በቃ የሆነ በምናደድበት ጊዜ በቃ ትዕግስት ስጠኝ በምናደድበት ጊዜ ትዕግስት ይስጠኝ በምናደድበት ጊዜ ልቦናዬን አረጋጋልኝ ብላችሁ ጸልዩ። እውነት የምንላችሁ እንደዚህ ያላችሁ ጸልዩ። ኋላ እነሱ በጣም ነው የሚያናድዱት። እኔ በጣም ነው እኔ ራሱ በጣም ነው እንትን እምለው በጣም ነው የሚያናድዱት እውነት ለመናገር አሁንም አሁንም ጥፋቱ ከሰውየው ነው። አሁን ከሟች ነው። አሁን መርምር አድርጋቸው እኔ እንኳን ጠይቄ ከአንድ ሁለት ሶስት ሰዎች ጠይቄ ነበረ። ግን ያው ልጁ ሕገወጥ ስራ መስራቱ እርግጥ ጥፋት ነው። ጥፋት መሆኑ ሳለ እንግዲህ ያው ለሁለት ለሁለት አረቦች ተይዘው በሚተናነቁበት ጊዜ ልጁ ራሱን ለማዳን ሲል ራሱን ለመከላከል ሲል ገደለው ነው የሚሉት ግን ራሳችሁን እንደዚህ የሚል አማርኛ ይህ ሳውዲ ላይ አይሰራም። አሁን እነሱ እንደዚህ ብላችሁ ብትነግሯቸው እነሱ ጋር አይሰሙም። እንኳን እኛን ሀበሾችን ቀርቶ የራሳችሁንም ዜጋ አይሰሙ እና ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እውነት እንምላችሁ፣ ሰብር አድርጉ፣ በጣም ትዕግስት አድርጉ። በቻላችሁት መጠን ከሀይማኖታችሁ በየሃይማኖታችሁ ጸልዩ። እውነቴ ነው፣ እናችሁ እውነቴ ነው። በጣም ትዕግስትን የመሰለ ነገር የለም። አሁን እንግዲህ አስበው፣ ይሄ ልጅ ሞት እኮ ሁሉም ሰው ይሞታል። ግን ለቤተሰብ እናስብ። ቤተሰብ ስንት በቃ ቤተሰብ፣ የቤተሰብ ዋጋ ይግባን። የቤተሰብ ዋጋ የማይገባው ሰው በጣም ከባድ ነው። አሁን ለእናቷ፣ አሁን ለዚህ ልጅ፣ አሁን እንግዲህ የገደለ ይገደል ነው የሚባለው፣ ሳኡዲ አረቢያን ነው እኔ እናቱን የምታሳዝነኝ የሆነ ለመናገር እናቱ በጣም ነው የምታሳዝነኝ። ይሄን ነገር ስሰማ ምንድን ነው የሚውጣት? ምንድን ነው የሚበላት? ምንድን ነው የሚውጣት? እውነት በጣም ነው የሚያሳዝነው። ና በተቻለን መጠን ትግስት እናድርግ፣ ሰብር እናደርግ። እርግጥ እነሱ አያናድዱም ማለት አይደል። በጣም በጣም ነው ትግስት የሚፈታተኑ፣ በጣም ነው የሚያናድዱት ነገር ግን ቢናድ ያናድዱንም ያው እነሱ አገራቸው እስከሆነ ድረስ በቃኛ ትዕግስት እያደረግን እያሳለፍን እንኑር ሀገራችን ሰላም እስከሚሆን ድረስ። ያው የሀገራችንም ሁኔታ እንደሚታወቀው ነው እና ሀገራችንን እግዚአብሔር ሰላም ያደርግልን፣ ሕዝቦቿን ይጠብቅልን። ወገዶቻችንን የተራቡትን የተጠሙትን እግዚአብሔር በቸርነቱ በምሕረቱ ይመግባቸው። እኛንም በእውነት ልቦናችን ያረጋጋልን። በጣም በጣም አስቸጋሪ ሁኔታ ነው። በጣም ነው የሚያሳዝነው። በእውነት ለመናገር ለሀበሻው ነው የሚያዘንኩት ለአረቡ ሳይሆን፣ እኔ ብቻ አላቅም ኢትዮጵያዊም ስለሆኑ ይሁን ብቻ፣ ለምን እንደሆነ አላቅም፣ ያዘንጉት ለሀበሻው ነው። ምክንያቱም በቃ ይህን ያህል ጊዜ ድረስ ተንከራቶ ተንከራቶ እንደዚህ በአንድ ስህተት በእጅህ ነፍስ ጠፍቶ የገደለ ይገዳል የሚባልበት እንትን ሲነሳብህ፣ ሳይፍ ሲነሳብህ፣ በጣም ነው የሚያስቸግረው። በጣም በጣም ነው የሚከብደውና ለሁሉም እግዚአብሔር አምላክ ለሁላችንም ትግስት ይስጠን። በተለይ ልጅም የምትይዙ እህት ወንድሞቼ በጣም በቃ የሚናገሯችሁ አረቦች ካሉ ራሳችሁን በቃ በሚናገሯችሁ በሚናገሯችሁ ሰዓት። ወይ ሽንት ቤት ጥላችኋቸው ግቡ፣ ወይ ደግሞ ጥላችኋቸው ሂድ። ይሄ ትበሉ እውነት የንምላችሁ ጥላችሁ ሂድ ትበሉ እንጂ ሰው አትግደሉ፣ አትማቱ፣ መማታት ደረጃም አትድረሱ። እንደገናም ደግሞ ታረብ ጋር አትመላለሱ። ሰይጣን ወደ ዘው ነው የሚወከውከው አንድ መልስ ስመልስ እሱ ሁለት፣ አንተ ሁለት መልስ እሱ ሶስት፣ እያደረገ ሲመልስልህ በዛ ውስጥ ግብ ግብ ትገባላችሁ። ጠብ ውስጥ ነው የሚገቡት እና በተለይ ደግሞ። በቀብረት ምናምን የሚይዙ ሰው ቢለዋ እንደዚህ ሰንጢ ምናምን የሚይዙ ሰዎች አያስቀም፣ ግን የሚይዙ ሰዎች እዚህ ጋር አሁን ሰይጣን የሚገፋፋው ጸብ ሲመጣ እግዚአብሔር አምላክ ትግስ ስጠኝ ነው እንጂ ወደዛው ነው ሴጣን የሚገፋፋ ጥላችሁ ታልሄዳችሁ ወይ አርቦቹ እንትን ሲል ሲቆጡ እናንተ ዝም ብላችሁ አለፍ ብላችሁ ታልሄዳችሁ በዛ ውስጥ ነው የሚገፋፋችሁና፣ ከዚህ አይነት ነገር እግዚአብሔር ከእንዲህ ብጤ አደጋ ይሰውረን ሁላችንንም። እግዚአብሔር ለሀገራችን ያብቃን በሰላም ከክፉ ነገር ሁሉ እግዚአብሔር ይጠብቃን። እና ይሄን ለማለት ነው የመጣሁት በዛሬ ቪዲዮ። እንግዲህ በአዲስ ቪዲዮ ውስጥ ከምንገናኝ ደግሞ ቸር ሰንብቱ። ግን ቪዲዮን ሳብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱን። ይሄዳችሁ ነኝ ከመዳን እና እግዚአብሔር ለሁላችንም ትግስት ይስጠን። ለእናንተን በያላችሁበት ሁሉ እግዚአብሔር ይጠብቃችሁ። ይሄ ጊዜ እስከሚያልፍ ድረስ ጠንቀቅ ጠንቀቅ በሉ። እህት ወንድሞች፣ ጠንቀቅ ጥንቃቄ አድርጉ። ጥንቃቄ ከማንኛውም በላይ ጥንቃቄ ያድርጉላችኋል። ለሆኝ ቸር ሰንብቱ። መልካም ጊዜ የሆንላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን፣ ህዝቦቿን ይጠብቅልን፣ ከመከራ ከክፉ ነገር ሁሉ እግዚአብሔር ይጠብቀን፣ ለሀገራችን ያብቃን ባይ